ሰላም እንደምን አላችሁ? ውድ ተመልካቾቻችን፣ ስለ ሱፐርቻርጀር የተለያዩ መረጃዎችን እየላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶኒ አብርሃኝ። መልካም ቆይታ። ሱፐር ቻርጀር የተባለው የኃይል ማሻሻያ ስርዓት ነዳጅ ማቃጠል የሚችሉ ኢንተርናል ኮምባሽን መላቸው ሞተሮች ላይ የሚጠቀሙት ቴክኖሎጂ ነው። ይህ እንደ ቱርቦ ቻርጀር አይነት ቢመስልም ሱፐር ቻርጀር ግን ከሞተሩ ጋር በተገናኘ መንገድ የሚሰራና ጉልበት መጨመሪያ ስርዓት ማለት ነው። ቱርቦ ቻርጀር ከሞተሩ የሚወጣው ጭስ በመጠቀም የሚሰራ ሲሆን ሱፐር ቻርጀር ደግሞ ከሞተሩ በቀጥታ በተገጠመለት ፊልድ አማካኝነት በሞተሩ ኃይል እንቅስቃሴ ይልቅ የሚሰራ ሲስተም ነው። የሱፐር ቻርጀር ዋና ዋና ጥቅሞችን በምናይበት ጊዜ የቱርቦ ቻርጀር ላይ የሚገኘውን የቱርቦ ላግ የሚባለውን የኃይል መዘግየት ችግር ያስቀርልናል። የሱፐር ቻርጀር የቀጥታ ኃይል ምላሽ የሚሰጥ ስለሆነ ደግሞ በሁሉም አርፒኤም ደረጃ ላይ ወዲያውኑ ለመኪናው ጉልበት ይሰጣል። የሱፐር ቻርጀር ጥቅሞች በምናይበት ጊዜ በመጀመሪያ ደረጃ ቀጥታ ኃይል መስጠት ወይም ኢንስተንት ፓወር ዴሊቨሪ ምንለው እናገኛለን። ሱፐር ቻርጀር በሞተሩ በቀጥታ የተገጠመለት ስለሆነ ኃይል ለማግኘት ምንም አይነት የቱርቦ ላግ የለውም። ይህ የኃይል መስጠት በተለይ ለውድድር መኪኖች በጣም ተስማሚ ያደርገዋል። ሁለተኛው ደግሞ ከፍተኛ የፈረስ ጉልበት እና ቶርክ ነው። ሱፐር ቻርጀር በሞተሩ ውስጥ ተጨማሪ አየር እንዲገባ የሚያደርግለት ስለሆነ ከሌላ ምንም አይነት ተጨማሪ አየር ከማይገባላቸው ናቹራሊ አስፕሬተር ከሚባሉ ሞተሮች ይልቅ የተሻለ ጉልበት ይሰጠናል። ሶስተኛው ደግሞ ቀለል ያለና አስተማማኝ ዲዛይን አለ። ሱፐር ቻርጀር ከቱርቦ ቻርጀር ጋር ሲነጻጸር አስተማማኝነቱ የተሻለ ሲሆን፣ ጥንካሬውም የተሻለ ያደርገዋል። ከዚህ በተጨማሪ ሱፐር ቻርጀር የሚጠቀሟቸው ፓርቶች ትንንሽና እነዚህ ፓርቶችን ለመጠገን በቀላሉ የሚጠገን ስለሆነ በቀላሉ ጥገና ማድረግ እንችላለን። የሱፐር ቻርጀር እንቅፋቶችን በምናይበት ጊዜ ደግሞ የመጀመሪያው ከፍተኛ ነዳጅ መጠቀም ነው። ሱፐርቻርጀር በሞተሩ ላይ ቀጥተኛ የተገጠመ ስለሆነ ተጨማሪ ነዳጅ ይጠቀማል። ይህም ከቱርቦ ቻርጀር እንዲሁም ከሌሎች የመኪና ሞተሮች አንጻር ተጨማሪ ነዳጅ ይጠቀማል ማለት ነው። ሁለተኛው ደግሞ ሞተሩ ከፍ ያለ ድምፅ ይኖራል። ሱፐርቻርጀር መኪና በክራንክሻፍ የሚሽከረከር ስለሆነ ከተለመደው በላይ የሞተር ድምፅ ይኖረዋል። ስለ ሱፐርቻርጀር ጥቂትም ቢሆን መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተብሏል።